ቆይ ብለ ጀመር ሰው ፊልም አንቺን አደጋ ላይ ይጥላል አይደለም አይደል? ዳግመኛ ላይሽ አልፈልግም። አንቺ ልባ ምን አጠፋው አባዬ? ልጄ ነው ማለሽ በእኔ በእናቱ ላይ እንዲነሳ አድርገሽ ምን አጠፋው ትያለሽ? ተይ ልጄ። ቤት ድረስ መጥተሽ አፍሽ ላይ ምንም ነገር ሰጣረ ሌላ ቀን እመጣለሁ ማየኝ። አሁን ግን ሄዳለብኝ። አሁን ዮዲት ፋንታ የወንደሰ ሚስት እሷ በሆነች ብሎ እየተመኙ ነው። አታባሪያትምማ። እሷን ከአባረርሻት እኔ ከዚህ ቤት እወጣለሁ። ሰምተሽኛል፣ እማዬ፣ እዚህ ቤት እንድኖር የምትፈልጊ ከሆነ ፀሐይን ከዚህ ቤት አታባረት። ዮዲት አማቷ ላይ እየፈጸመች ባለችው በደል እንግዲህ የቃዦች ና እንቅልፍ መተኛት ያቃታት አስተውለናል። የባሏ እናትና ባለቤቷ ሆነው በቢላዋ እያስፈራሯት እናትየውን ባልየው ግዳያት ግዳያት በማለት እንድትገደል እየጋበዛት ና እሷ መኖር እንደሌለባት እየነገራት ነበረ፣ ለእናቱ ሲታያት የነበረው እና በዚህም የተነሳ ይቅርታ አድርጉልኝ እባካቸው ተፀፅቻ ያለው እንድኖር ፍቀዱልኝ በማለት ስትል ለማመጣቸው፣ አንቺ መኖር የለብሽም እንደውም የጨመርሽውን ምግብ አምጭና ብዩ በማለት ባለቤቷ በክፉ ዓይን እያያት የነበረ ሲሆን ከእንቅልፏ ስትነቃ በጣም ነበረ። ከዚህ ድንጋጤ ጋር የነቃችው። ፊቷንም አልቧት ነበረ እና ከመንቃቷ በፊት በጣም በጭንቀት ውስጥ ስለነበረች፣ ስትነቃ በእርግጋና ጮኋ ነው የነቃችው። ባለቤቷም ወደሷ በሚሄድ የሆንሹ ነገር አለ ወይ ሲላት፣ የታያትን ህልምም ለመናገር አልደፈረችም። ደህና ነኝ በማለት በማለስ ብቻ ነው መለሰችላት። ሰላም ጤና ይስጥልኝ ውዴ ዳራ ሲኒማ ተከታታዮች እንደምን አላችሁ? የእናት ግፍ ክፍል 17ን ይዤላችሁ መጥቻለሁ እንድትከታተሉኝ ባክብሮት እጠይቃለሁ። እንግዲህ ግፈኛዋ አሰሪ ደግሞ ሰራተኛዋን በሆነ ባል ሆነው ደሞዟን እየቆራረጠች እያሳዘነቻ ትገኛለች። ባለፈው ስጋ ሳረረሻል በማለት አሁን ደሞ ዛሬ ብርጭቆ ስለሰበርሽ የብርጭቆ የተገዛው 10 ሺህ ብር ነውና የሁለት ወር ከግማሽ ደሞዝ አይኖርሽም። ሆድሽን ብቻ እየቀለብኩሽ ታገለግኛለሽ በማለት አስቀያሚ ቃላት እየተናገረቻት ነበረ። እንግዲህ ምስኪኗ ሰራተኛ ጸሐይም በጣም በመደናገጥ የእርሶ ብርጭቆ ከወርቅ የተገዛ ነው እንዴ? በማለት ንጋጤ በተሞላበት ቃል ስትመልስላቸው ነበረ። እሳቸውም አዎ ከኔ ቤት ሁሉ ነገር ከወርቀ ነው የሚሰራው በማለት ሲዘባበቱባት ነበረ። እና እሷም በጣም በመጨናነቅ ባለፈው ስ ካሳረረሻል በማለት ደግሞ ሲን ቆረጡ አሁንስ በቃ በማለት በጣም በምሬት ነበረ እየመለሰችላቸው የነበረ ይህን የነበረ እንግዲህ አስቻለው የእናቱን ድርጊት እየተቃወመ ደሞ እዟን ማትቆረጭባት ሰው ናት እኮ፣ እንዴት እንደዚህ ታረጊ ያለሽ? ለአንድ ብርጭቆ እንዴት አስር ሺ ብር ትቆርጫለሽ? እያለ እናቱን ሲቆጣ፣ እሳቸው ደግሞ እንግዲህ ያው እኔ ብልጥ ስለሆንኩኝ ነው፣ ቢያንስ ለአራት ወር ያክል በነጻ ታገለግለኛለች ወዷን ብቻ እየቀለብኩኝ በማለት የሰሩትን ስራ እንደ ጀብድ ነበረ ሲናገሩ የነበሩት። እንዴ ከዚህ በመቀጠል ነበረ ልጅየው በጭራሽ አይሆንም ብሎ ተከራክሮ ገንዘቧን አስመልሶላታል እሱ ፊትም እረፍት እንድታረግና እስካሁን ላጠፉት ጥፋት ይቅርታ እየጠየቋት የነበረ ሲሆን ልክ እሱ ሲወጣ እረፊ ስለተባለች ወደ ምኝታ ቤት ልትተኛ ገብታ ነበረ ከዛም በመቀጠል ጠርተው በጣም ነው ሙድ የያዙባት የት ነበርሽ ሲሏት መኝታ ቤት እረፊ አላሉኝም ትላለች እሳቸውም በዛው መኝታ ቤት ከገባሽ አይቀር ልብሶችሽን ብትሰበስቢ አይሻልም ወይ ይሏታል እንዲታጠብ ከሆነ ትናንት ነው ያጠብኩት ትላለች። አጣጥፊ ና ልብሶች ሽን ሰብስበሽ ከዚህ ቤት ውልቅ በይ በማለት ያዟታል። ሻንጣዋን ይዛ ስትወጣ ድጋሚ ያስቻለው ይመጣና ያገኛታል። እና እሷ ከወጣች እኔም ከዚህ ቤት እወጣለሁ ብሎ ለእናቱ ያልተገባ ያልተገባ መልስ ልክ ልኳን ይነግራታል። እሷም በቃ ወደ ቤት ወደ ስራዋ እንድትመለስ ታዛ ወደ ስራዋ ተመልሳለች። እንግዲህ ይሄን የነበረ እሱ ከወጣ በኋላ ልጄና ማልሽ ልጄ በኔ ላይ እንዲነሳ አድርገሻል፣ ልጄ እኔ ተቃራኒ እንዲሆን አድርገሻል፣ በማለት ሲኮንኗት የነበረው በሌላ በኩል ደግሞ ግራ የተጋባችው አለም እንግዲህ በአሰሪዋ እናት የሚደርስባትን ግፍ በጣም በቃ እየተቃወመች ነው ያለችው። ግን የምታደርገው ነገር አማራጭ ስለሌለ ካሜራ ገዝታ ለመደበቅ እና በካሜራ የሚጨምረው መርዝ ለመያዝ እየሞከረች ትገኛለች። እንግዲህ ይሄ ካሜራ ዩቲዩብ ላይ አሰራሩ ራይታ ባደረገችው መሰረት ከቆይታ በኋላ አልሰራ ብላት ዮርዲን በመጥራት ዮርዲን እንድታስተካከልላት በማድረግ እንደገና ኪችን ውስጥ ታስቀምጠዋለች። በዚህን ጊዜ ነበረ ዮዲት ወደ ኪችን ስትሄድ አለም ወጥ እየሰራች ታገኛታለች። ምንድነው ምሰሪው? በማለት ምስር ለማየ እየሰራው ነው ስትል፣ እንዴት ምስር ይበላሉ? እሳቸው እንደውም ብረት ነበረ ማቅረብ ለእሳቸው እያለች በእሳቸው አማቷ በሚበሉት ምግብ እንደተማረረችና እሳቸውም በጣም በቃ የሌለ ግፍ እያደረሰችባቸው ነው የምትገኙና በዚህ አጋጣሚ ነበረ። እናትቴ የደወለችና ስልክ ላውራ እንዴ ፍቀጅልኝ በማለት አሰሪ ዋን አስፈቅዳ ወጣት ላለች ይህን ላይ መርዝ ስትጨምር በካሜራ ቁጥጥር ስር ውላለች። እንግዲህ ከዚህም በመቀጠል ነበረ መርዙን ጨምራ ስጨርስ ወደ ሳሎን ስትሄድ የባሏን እናት ቁጭ ብላ ያገኘቻት እና መቶ ኪሎ አስፈጭተን በአስራ አምስት ቀኑ ያልቃል እርሰው ሆድ አልቻልንም የሰው ጓደኞች ገዳም ገብተው ቆሎ እና ሽንብራ እየቆረጠሙ ነው የሚኖሩት እርሰው እዚህ ተዘፍዝፈው የሰው ጥገኛ ሆነው በማለት ቀስማቸውን የሚሰብር ቃላት ነበረ። ለጆሮ የሚከብድ ቃላት እያወጣች ስትሰድባቸው የነበረው እሳቸው ይህ መቋቋም ስላቃታቸው ብዙ ምግብ በላው ብሽ ልጄ በማለት ካጠገባቸው ካጠገቧ ብድግ ብለው ሄደዋል። ሌላ በኩል ደግሞ እንግዲህ ጓደኛሞቹ የሁለቱ ቤት ሰራተኞች አለምና ጸሀይ ተቀጣጥረው ተቀጣጥሮ ነበርና ቀድማ የጠበቀቻ ጸሀይ ነበረች። ከተገናኙ በኋላ ስለ ስራና ስለ አለው ስለ ቤቱ ጉዳይ ሲያወሩ ነበረ። እንግዲህ ጸሀይ ለአለም አስቻለው የተንከባከባት እንደሆነ የተቆረጠባትን ደሞዝም እየመለሰላት እንደሆነ አባቷም ታሞ ሳለ ማሳከሚያ ብር እንደረዳት ለዓለም ነግራታለች። አለም ደግሞ እንደ የዮዲት ወንድም ያባየ ልጅ ይህን መልካም ስራ እንዴት ሊሰራ ቻለ? እኔን እንዴት አልተንከባከበኝም? ከዚህ በፊት እንደውም መንከባከቡ ይቅርና እንዴት አንድ ቀን እንኳን ደህና ነገር አላናገረኝም? በማለት በቃ የሴትነት ቅናቷ እየተንጸባረቀ ነበረ። ግን ይሁን ችግር የለውም እኔ ሰው አይደለም አልወደድም አልፈቀርም እያለች ትገኛለች ። በዚህ ፀሐይ በጣም ሊሳቀችባት ቢሆንም ግን ይሄ ፍቅር ነው። ፀሐይ ተጠንቀቂ፣ አንቺ በትፈቀሪ ማፍቀር የለብሽም በማለት ያው የሴትነት ምክሯ አለ ጓደኛዋ አለግሳላታለች። ከተለያዩ በኋላ ነበር እንግዲህ የዮዲትና እናቷ ቁጭ ብለው የውሸት ሴራቸውን ሲያወሩ በርስር ተለጠፋ። ፀሐይ ስት ሰማይ የነበረው የውሸት እርግዝና ሰልችቶኛል እና ይቺ ሴትዮ ቶሎ እንድትሞትልኝ እፈልጋለሁ። ከቤቴ ሞታ እንድትገላገል እፈልጋለሁ በማለት እናትየውም ባንዴ ከሞቶች እንዴት ነው አሟሟቷ ተብሎ እኛ ወንጀል ውስጥ እንወድቃለን እና ቀስ ቀስ እያደረግን ነው እሷን መግደል ያለብን በማለት ሲመካከሩ ነበረ። ፀሐይ በር ስር ተለጠፋ ስትሰማኝ ነበረ። በሩ ድንገት ሲከፈት የዮዲት እናት ብቅ ያለችው እና ምን ሰማሽ በማለት ጉሮሯዋን አንቃታለች። እንግዲህ ጉሮሯን የታነቀችው ፀሐይ ምንም አልሰማውም እያለች በመርበትበት ላይ ነበረች። ይሄኔ እናትየውም ከውስጥ ወጥታ ቆማ ስታይ ነበረ የነበረው አስቻለው ከውጭ በመግባት ሊያገላግላቸው ና እንገቷን ሊያስለቅቃት ችሏል። እንግዲህ የእናት ግፍ ክፍል አስራ ሰባት ይህን ይመስል ነበረ። ቀጣዩን ደግሞ ተከታትዬ ማቀርብላቸው ይሆናል። ሰላም ቆዩ።